የአዲስ አበባ ከተማ አስተዳደር በዝቅተኛ የኑሮ ደረጃ ላይ ላሉ ነዋሪዎች ፍላጎትና አቅምን ያገናዘበ የቅዳሜና እሁድ ገበያዎችን በማስፋት ማህበረሰቡን ተደራሽ እያደረገ ይገኛል። በዚህም አስተዳደሩ የኑሮ ውድነት ጫናን ለመቀነስና ገበያውን ለማረጋጋት ለማህበረሰቡ ተደራሽ የሆኑ የገበያ ማዕከላትን ጨምሮ የመገበያያ ስፍራዎችን በማዘጋጀት ሸማቹ በተመጣጣኝ ዋጋ አገልግሎቱን እንዲያገኝ እያደረገ ነው። ኤኤምኤን በለሚ ኩራ ክፍለ ከተማ በቦሌ አራብሳ ወረዳ አራት ና ወረዳ ስድስት አካባቢ የቅዳሜና እሁድ ገበያዎችን ቅኝት አድርጓል። በቅኝቱም የምግብ ነክና የግብርና ምርቶችን በተመጣጣኝ ዋጋ ከአካባቢያቸው ሱቆች ባነሰ ዋጋ እየሸመቱ መሆኑን ኤኤምኤን ያነጋገራቸው ሸማቾች ተናግረዋል። ሽንኩርት ድንች ሀያ አምስት ብር ነው። ሽንኩርት አርባ ብር በጣም ልዩነት አለው። ከበፊቱ በጣም በጣም በጣም በተሻለ ልዩነት አለ። በዚሁ ይቀጥል። ሽንኩርት አርባ ብር እየገዛው ነው። ድንች ሀያ አምስት ብር ቀይ ስር አርባ ብር እና በጣም አሪፍ ነው። ተመሳሳይ ዋጋ ነው። በጣም ቆንጆ ነው። ሁሉ ነገር አለ። ሁሉ ነገር ሙሉ ነው። ሁሉ ነገር ፍሉ የፈለገውን መርጠ የፈለገው መረገስት ነው የምትሉ ብዙ አማራጭ አለ። ይህ በጣም ለእኛ ጥሩ ነው። ለእኛ ዝቅተኛ ነዋሪ በጣም ቆንጆ ነው። ጥቅም ስላለው ጠብቀን ቅዳሜና እሁድን እንገዛለን። ባዘቦቱ አንገዛም። ምክንያቱም ጥቅም ያለው ይች ለ ለእኛ ለድሀዎቹ ይች ነው የምንገዛ። ሰንዲ ማርኬት እሁድ ገበያን እጠቀማለሁ። በፊት የሚለጠፈውና የሚሸጡልን ዋጋ የተለያየ እንትን ነበረ አቅርቦቱ እዚህ ላይ ከወረዳው ይተለጠፋል የሚያቀርቡልን እንደዚህ አልነበረም። ሌላ ዋጋ ነበር የሚነገረን። አሁን በዚህ በተለጠፈልን መሰረት እየተገበያየን ነው። ቲማቲም 80 ብር 90 ብር ነው ሱቅ ላይ እዚህ ደግሞ በአምሳ ብር እያገኘን ነው። ሽንኩርት 100 ብር 80 ብር ነው፣ እዚህ ግን በ50 በ40 ብር እየገዛን ነው። ገበያዎቹ ለማህበረሰቡ አማራጭ የመገበያያ ስፍራ ከመሆን ባሻገር የግብርና ምርቶችን በቀጥታ ለሸማቹ በማቅረብ የሸማቹን ፍላጎት ያማከለ ምርቶችን ይዘው መቅረባቸውንና ግብይቱም የተሻለ እንደሆነ ነጋዴዎች ገልጸዋል። ሽንኩርት ባርባብር እየሸጥን ነው። ከዛ የምናመጣው አሪፍ ነው ጥሩ ነው። እግዚአብሔር ይመስገን ሁሉም ነገር እየሰራ ነውን የምናመጣበትም ምንም ሁሉም አሪፍ ነው። እግዚአብሔር ይመስገን ገበያው ጥሩ እየሄደ ነው፣ ጥሩ እየሄደ ነው። ትላንትናም ዛሬም አሪፍ ገበያ ነው ያለው ቲማቲም፣ የተለያዩ ፍራፍሬዎች እንደነ ቀይስር እንደነ አባብ እንደነ ፓፓያ ያው መሳሰሉትን ነገሮች ይዘን ቀርበናል። ለህብረተሰቡ በተሰጠን ዋጋ እየሸጥነ ነው። ነጭ ሽንኩርትም አለ፣ ቃሪያም አለ፣ ቀይስርም አለ፣ ካሮትም አለ፣ ፖሰሊያ ምናምን የሌለ ነገር የለም። እዚህ ጋር ሁሉ ነገር አቅርበናል በጥሩ ሁኔታ በሚበቃቸው ህብረተሰቡ ለሚበቃው ሁኔታ አቅርበን እየሸጥነ ነው ያለ ነው። በቅዳሜና እሁድ ገበያዎች የንግድ ጽሕፈት ቤት ባለሙያዎች አላግባብ ዋጋ የሚጨምሩና ጥራቱን ያልጠበቀ ምርት እንዳይኖር ቁጥጥርና ክትትል እየተደረገ ስለመሆኑ ለመመልከት ተችሏል።